አሁንስ? አሁንም አይሰማም? አዎ፣ ድምፅ እየዘገየ ነው የሚደርሰው። ግን ይሁን በቃ፣ ምን ይደረግ? ይሁን ይሁን። በቃ አትነቃቀው። ይሰማል፣ ይሰማል፣ ይሰማል፣ ይሰማል። መንሱሬ፣ ይሰማል

ነው አሁን ወልደ ጎርጊስ ሁለት አለኝ ሁለት አባትህ እንደ ያለህ አይ ወልደ ጎርጊስ ነው አባትህ ሶልዬ ስማ ትላንትና አስር አንበሳ ወርደው ይኸውልህ ጊፍት ጋለሪው ሪፍሬሽ ሲያደርግ አሁን ምንም ጊፍት ጋለሪው ዜሮ ሆነ አያናድም ወይኔ መንሱሬ አምስት መቶ ሺ ብር በቃ ብሩስ የት አለ? አንድ ሚሊዮን ይገባ አገባን። መንሱሬ ደግሞ አርባ ሦስት ሺህ ፎሎወር የቀረው፣ አርባ ሦስት ሺህ እስከ ነገ እገባለሁ። እስከ ነገ አንድ ሚሊዮን ይገባል። ነገ በካሽ ይሻለናል ጋይስ፣ ወይስ በቼክ ይ ቼኩን ለነገሩ ወይ ቼክ ትሰጠኝና ሄጂ ባንክ አውጥቼ ምናምን ነገር ሙሉ በቪዲዮ እናሳያቸዋለን። እሱ የተፈለግከውን በካሽ አይቻልም። በካሽ ያው የሀገሪቷ ሕግ አይፈቅድም። እኔ እንደ ካምፓኒ መቶ ሺ ብር ነው ማውጣት የሚችለው በግለሰብ ደግሞ አምሳ ሺ ብር ስለሆነ በካሽ አይቻልም። ግን አምስት መቶ ሺህ ብር ሬዲ ሆኗል። ምንም ጥያቄ የለውም። ይከፈልሃል። ያከፋፈሉ ሁኔታ ያው

አንድ አንበሳ እንዲህ አውርዶልህ እንዲህ አባቴ ዳዲ ብለህ ጉልበቱን ስትሰም አምስት መቶ ሺህ ብር እየሰጠው ነው ነው ምንድን አንድ አንበሳ ነው። አስራአንድ ስንት ነው? ምንም ይሁን በቃ ለእኔ አባት ነው። አንተ ደግሞ ነገ አንድ ሚሊዮን ይገባል። አንድ ሚሊዮን ስ እግዚአብሔር ይመስገን። እግዚአብሔር ክብሩ ይውሰድ። እናንተንም ቤተሰቦች እግዚአብሔር ይስጣችሁ። ክርስቶስን እንደ ትሬንድ፣ እንደ ቻሌንጅ ጋይስ፣ አንዳንዳ ማ እንደ ቻሌንጅ የሰራችሁት እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ ብያለሁ። መንሱር ወንድ ጎርጊስዬ፣ ወንድሜ ወንድሜ ወንድሜ፣ የኔ ጌታ መንሱር። አሁን መንሱር እንዴት ነው ማለት ነው ሰው እንዲያውቀው በፈለከው ሲስተም ስትፈልግ

መስህሎህ ነው እንጂ አንተ አባት ስ ነው እ አንዳንዴ ልጅና አባት እኮ ሲገናኝ ማለት ነው የሆነ ልቡ የሚሳሳበ ወለጉሚስ እኔ አሁን እየተሳብኩ ነው እየተሳብኩ ነው፣ የሆነ ደም አለ እንደዚህ የሚገናኝ አተጋብነህ። በቃ እንደ ቻሌንጅ የያዘውና እንደ ቻሌንጅ የያዘውና በዚህ ሳምንት ወይ ደግሞ በሁለት ሳምንት ውስጥ አንድ ነጥብ አምስት የምትገባ ከሆነ እኔ አንድ ሚሊዮን ብር ልስጥህ። ካልገባህ ግን አምስት መቶ ሺህ ብሩን አትወስደውም። ምርጫው ያንተ ነው። አባቴ ምን ትላለህ? አይ እሱ የቢዝነስ ሰው ስለሆነ ይህን ነገር በደንብ ይረዳዋል ብዬ አስባለሁ። ብልጥ ልጅ እየበላ ነው የሚያለቅሰው። ብልጥ ልጅ እየበላ ነው የሚያለቅሰው። ረስተው አንተ እራሱ ይህን አባባል ተናግረዋል። በሆነ እንትን ጥያቄ ጠይቀው ለምን መሰለ ገባኝ። አይ ያው እኛም የተሻለ ነገር እንድታገኝ ከማሰብ ግን እንዳልኩህ ነው። አንድ ነጥብ አምስት ካልገባህ አምስት መቶ ሺህ ሆኖም አታገኘውም። ምን አስባለሁ ምሳ፣ አንደኛ እናንተም ትጎዳላችሁ፣ ገባህ? ስለምትጎዱ ያለው ተቋም ስለሆነ ምንም ችግር የለም። ግን ጀስት ሁን መልስ ግን አረኔ ችግር የለም ምን ያልፈልግም መንሱ እኔ አልፈልግም አልፈልግም እውነት አልፈልግም። ከፈለግ ማለት ነው አምስት መቶ ሺህ ስጠኝና ማለት ነው አምስት መቶ ሺህ ነገር ሰጠኝና ማለት ነው ከዛ ሁለት ሚሊዮን ከገባ አንድ ሚሊዮን ብር በለኝ። ኖ ኖ ኖ እሰጣለሁ አለው። ግን እኔ ያሰብኩት መሰለ አንድ ነጥብ አምስት ግባና አንድ ሚሊዮን ብር እናድርግልህ አልገባህም። ግን አምስት መቶ ሺህ ብሩን ታጣለህ። ይሄ እኮ ያው የስራው ባህሪ ነው እኮ። እኔ ብር ሲበዛ እኔ ብር ሲበዛብኝ ለእኔም ጭንቀት ነው። አልፈልግም፣ በእውነት አልፈልግም። ይሄ እሱ አምጣም ነጋዴ ነው ቀንም ማታም ሰርቶ ያችን አንድ ሚሊዮን ብር ማለት ነው የሚሞክረው እንጂ አምስት መቶ ሆን የመጀመሪያው እኮ የመጀመሪያው ሚሊዮን እኮ ከመጣ፣ አሁን ወረድን። ልጁ እኮ ግማሽ ሚሊዮን ነው የሚባል አምስት መቶ ሺህ አይባልም። በነገራችን ላይ ግማሽ ሚሊዮን። አሁን የመጀመሪያው ሚሊዮን ከተሳካሽ፣ ሌላው ሚሊዮን እኮ እያሽቃበጠን የሚመጣ በጣም በል ጀሬ ነው። ያው ስለዚህ ዝም በይልኝ፣ የመጀመሪያው የሚለኝ ነው የሚያስቀ የሚከብደው። ከዛ በኋላ ያልከብጣል። ታውቀዋለህ መንሶሪ። ስለዚህ አልሸሽው ዞር አሉ ነው ወይ ደግሞ ከሰጠሁ በኋላ እራሱ ቻለንጁ ተጀምሮ ከዛ ከተሸነፈ ይመልሳል። አይ እንደዚህ አይነት ዲል እንደዚህ አይነት ዲል ከሆነ እኔም ማደርገው እንዴት ነው መሰለህ፣ አንድ ነጥብ አምስት ከገባህ በዚህ ቀጣይ ሳምንት አንድ ሳምንት ውስጥ አንድ ሚሊዮን ብር ልሰጠህ። አይ ካልገባህ ግን አምስት መቶ ሺህ ብሩም ልታጣ ያ። አሁን ልንገርህ ታሪኩን አጋጣሚ አዳማ እየሄድኩ የሆነ የሚፈልገው ነገር ነበረ መግዛት የሚፈልገው ነገር ስለነበረ ያው እንደ ጓደኛ አማቀረኝ ናሆም የስንት ፎሎወር ደረስክ? ስለው ፎሎወርስ ስድስት መቶ ሺህ አለኝ እስካሁን አንድ ሚሊዮን አልገባህም ስለው አልገባሁም አለኝ። በቃ ቻሌንጅ አሉ እና እኔ አዳማ ላይ ፊንቴክ ኢንቨስትመንት ብራንች ስለከፈተ ያንን ብራንች አምስት መቶ ሺህ ብር ይሰጠሃል በዚህ አንድ ወር ውስጥ አንድ ሚሊዮን ከገባህ አምስት መቶ ሺህ ብር እና ፎልወርስ አልኩት። በቃ ጥሩ ነው ልሞክር። እኔ እኮ ታቀኛለ መልሱ መጥፎ ነገር አልሰራም ሶሻል ሚዲያ ላይ ሰው ይወደኛል። በእርግጠኝነትም ደግሞ ያስገባኛል አለኛ። አይገርምም? እኔ በጣም ኮንፊደንሱ ነው ደስ ያለኛ። ከዛ ማንን ጎሄዳልኩት ቪዲዮ ሰርቼ ማስረጃ ፈልጋለ ስ ቪዲዮ ሰርቼ ላኩለት። አሁን ግን ዘ ሴም ስቶሪ አንድ ነጥብ አምስት የምትገባ ከሆነ አንድ ሚሊዮን ብር፣ ካልገባ ግን አምስት መቶ ሺህ ብሩንም አታገኘው። ከሁለት አንዱ ምረትና ማንሱሪ የኔ እኔ እንዳልኩ ነው። እኔ የምፈልገው አምስት መቶ ሺህ ብሮ ችግር የለም፣ ይቅርብኝ። አንድ ነጥብ አምስቱ ይቅርብኝ። ቀስ እያለ ሰው እያየኝ እያየኝ ፎሎ ያደረገኛል። ችግር የለም። አሁን አሁን አንድ ሚሊዮን ልገባ ስለሆነ ዛሬ አዳሩን እስከ ነገ አምስት መቶ ሺህ ብሮ ስጠኝ። ከዛ አምስት መቶ ሺህ ብሮ ከሰጠኝ በኋላ ስለ ሚሊዮኖች ደግሞ አስባለሁ።